ባለ ሀያ ቲክነስ የሚባለው መጅሊስ ነው ይዘን የመጣ ነው። በወንድድ በወንድድ በወንድድና በፍሬም የተሰራ መገደፊያው እንደዚህ ከበፊቱ ለየት የሚያደርግ ባለ ፍሬም ነው። እንግዲህ በጣም ዝንጥ ያለ መጅሊስ ነው። እንግዲህ በጣም በአንደኛው የሚባለው ጥንካሬ ባለው የተሰራ ነው። ለአስር አመት ዋስትና ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበሯችሁ የኦሳማ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን ዛሬ እንግዲህ በአዲስ ነገር መተናል። እንደምታዩት እንግዲህ ባለ ሀያ ቲክነስ የሚባለው መጅሊስ ነው ይዘን የመጣ ነው። ቦንድድና በፍሬም የተሰራ መገደፊያው እንደዚህ ከበፊቱ ለየት የሚያደርግ ባለ ፍሬም ነው። እንግዲህ በጣም ዝንጥ ያለ መጅሊስ ነው። እንግዲህ በጣም በአንደኛው የሚባለው ጥንካሬ ባለው የተሰራ ነው። እንደምታዩት ለአስር ዓመት ዋስትና ያለው መጅሊስ ነው። እንግዲህ እናንተም እንግዲህ ከታች ላይ ያለውን ስልክ በመጠቀም መደወል ትችላላችሁ። ቀጥታ ወደ ቪዲዮ ምገባ ይሆናል። መጨረሻ ላይ ዋጋው ነግራችኋለሁኝ። እንግዲህ እንደዚህ ዋ እንደዚህ ፏዝ እንጣርገን እያስረከብን እንገኛለን። እናንተም እንግዲህ የዚህ እድል ተጠቃሚ ሆኑ። በሚቀጥለው ደግሞ ይሄ ማች ተደርጎ የተደረገለት ነው። እናንተም አንድ ላይ ማለት ትችላላችሁ። ይሄ ለብቻ ነው የሚሸጠው። ሞኬቱ በጣም አንደኛ በሚባለው የቱርክ ምንጣፍ ነው። እንግዲህ እንደምትመለከቱት በዚህ ደረጃ እየሰራን እንገኛለን። ገብታችሁ እዘዙ። በጣም ብዙ ቃለ እንደምታዩት፣ ከኋላም የተለያየ ቃለ ገና የሚወርድም ያልመጣም አለ። እንግዲህ ከታች ያለውን ስልክ በመጠቀም መደወል ብቻ ነው ከናንተ የሚጠበቀው። በቃ መጅሊሱ ታያቸው እንደዚህ እና በዛ በኩል እና ዘም ብላ እንግዲህ ይህን እንደምታዩት በጣም የሚያምርና አንደኛ የሚባል ነው። የአስር አመት ዋስትና ያለው መጅሊስ ነው። እንግዲህ እናንተ እንግዲህ እዘዙን ባሉበት ቦታ እናደርሳለን። የተለያዩ ዲዛይን ያላቸው መጅሊሶች አሉ። እናንተ እንግዲህ መለስ ብላችሁ ቪዲዮ ይለቀኩላችኋል። ሌላም መርጣችሁ ማዘዝ ትችላላችሁ። ከሌላ ከሶሻል ሚዲያ ላይ መርጣችሁ ፎቶ ማዘዝ ትችላላችሁ። የተለያዩ